ቤዝዬ ሐኪም ቤት ገብታለች። እጅግ በጣም ያሳዝናል። ሐኪም ቤት ትገባለች ብዬ በፍጹም አላሰብኩም። ማለት በእርግጥ ባለፈው እንደዛ ደስተኛ ሳትሆኑ ደስተኛ ለመሆን መሞከር እጅግ በጣም ከባድ ነው እያልኩ ነበርና ምንም ውስጧ ደስተኛ ሳይሆን ነበር እዛ ቦታ ላይ የተቀመጠችው እና እያመመኝ ነው ነገሩን ለመቀየር አየር ለመቀየር ራሴን ደስተኛ ለማድረግ እየሞከርኩ ነው እንጂ ጨጓራም አለብኝ አቅምም አጥሮኛል እያለች ነበረ በሰዓቱ ማለት ነው። እና ሐኪም ቤት ተኝታ ሳያት እያለቀሰች፣ ለዛውም በቃ ልቤን የተንሰፈሰፈው በጣም ያሳዘነችኝ እች ልጅ ነገሮቹን ተቋቁማ የማለፍ አቅም የላትም እና ማለት በጣም ትንሽ ልጅ ነች። እንደዚህ አይነት ነገር ደግሞ በተደጋጋሚ ነው ከቤዛ ላይ እየተፈጠረ ያለው ማለት ነው ማርኬ እና ቤዝ ለመጀመሪያ አደለም ሲጣሉ። ስለዚህ ይሄ ነገር ከቤዝ ላይ በጣም እየተደጋገመ በተደጋጋሚ ሲሆን ደግሞ በቃ ትወድቃላችሁ። ና እሴት መሆን በራሱ እጅግ ፈተና ነው። በምትወዱ ሰው መከዳት፣ በምታምኑ ሰው መሰበር በየጊዜው ከባድ ነው። ብቻ ሰላም ሰላም፣ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? ሰላማችሁ ይብዛልኝ። አንዳንዴ ህይወት በጣም ከባድ ነው። ማለት በቃ ይሄ ይፈጠርብኛል ብላችሁ ሳታስቡት ድንገት ያ ነገር ጥሏችሁ ታገኝታላችሁና፣ ለማንኛውም ቤዝዬ እግዚአብሔር ማረሽ። ሀይዞች ደግሞ ጠንከረበይ፣ ወደ ራስሽ ተመለሽ። አውቃለሁ ቤተሰት፣ ምንም አይነት ቃላት እሷን ሊያበረታት አይችልም። ፈጣሪ እሱ በራሱ በሀይሉ ያበርታት እንጂ። እንደዚህ አይነት ነገሮች ደግሞ እውነት ፈጣሪ ብቻ ነው እኛ ሊያድንነን ሊፈውሰን የሚችለው እመኑኝ። ምክንያቱም የልብ በሽታ የልብ መሰበር በሽታ እጅግ በጣም ከባድ ነው እና እናንተን ጸሎት አድርጉላት ክርስቲያኖች፣ ሙስሊሞች ዱ አድርጉላት። ወደ ራሷ መመለስ አለባት ቤዛ በራሷ መቆም አለባት መበርታት አለባት። በዛ ላይ ደግሞ ለእናንተ ዴንታ የማይሰጠው ሰው በዚህን ያክል ልትሰበሩለት አይገባም። በቃ ይሄ አይገባትም ለቤዚ፣ እውነት ይሄ አይገባትም። እና ቪዲዮ ደግሞ ይሄ የዛሬ ቪዲዮ አይደለም ቤተሰብ፣ እናንተ ማትጨናነቁ። ዛሬ በእርግጠኝነት ከቤቷ ተመልሳለች ደህና ትሆናለች ብዬ ተስፋ አደርጋለሁ። ይሄ ቪዲዮ የዛሬ አይደለም፣ ምክንያቱም ቤዚ የወደቀችው ከትናንት ወደዛ ነው። የወደቀችበት ሰዓትም አየታችሁታል። እንግዲህ በጊዜ መጡ ኤፍሬምና ማ ነው ሮቤልና እሷ በጊዜ ነው ከዛ ቦታ ላይ የመጡት። እየተጫወቱ እየተጫወቱ ጊዜው መሽቶ ነበረ። ቤዜ የወደቀች ጊዜ መሽቷል። እና ቀጥታ ሐኪም ቤት ነው ይዟት የሄደ ሐኪም ቤት ሳታድራት ቀርማ አንድ ቀን ቤዜ ምክንያቱም ቀጥታ እንደወደቀች ነው ይዟት የሄደ። ስትነቃ እንግዲህ ምንድን ነው ያለችው? ምን ሆኜ ነው ነው ያለችው። እና ይሄ ቪዲዮ የተቀረጸው ትናንትና ነው። ትናንትና ወደ ቤቷ ተመልሳለች ብዬ አስባለሁ ቤዚ፣ እንጂ የዛሬ ቪዲዮ አይደለም። እና አይዟችሁ ቤዚን የምትወዱ አይዟችሁ በርቱ። ብቻ እናንተ ጸሎት አድርጉላት። ነገ ደህና ከሆነች ልትመጣ ትችላለች ብዬ አስባለሁ። ትመጣለች ደግሞ እናንተ በዚህ ደስ ደስ በሚል ቃላታችሁ አበርቷት፣ ከጎኗ ሁኑ ከጎኗ ከሆኗችሁ እናንተ እሷ ማትበራታበት ምክንያት የለም። እና ደግሞ እንደዚህ ወድቃ ሐኪም ቤት ተኝታ ያያችኋት ውሸት ነው ውሸት ነው ለምትሉ የእሷ በሽታ ደርሶባችሁ እዩት። የምር በጣም ከባድ ነው። በሰው በሽታ ላይ ማላገጥ በጣም ከባድ ነው። እና ዛሬ ጠነኛ መሆናችሁን አትዩ። ነገ እናንተ ምን እንደሚገጥማችሁ አታቆሙ። የፈለገ ድራማ ቢሆን ማለት ነው። በዚህ ልክ ሐኪም ቤት ገብታ እንደዚህ ስቅስቅ እያለች ታለቅሳለች። ያሳዝናል። ግን እንዴት ነው ግን፣ እውነትና ውሸትን መለየት አቅቶናል እንዴ ሰዎች? እንዴት ነው እንዴት ነው የምታስቡት እናንተ? በእርግጥ እኮ የሚያሰኛችው በየቤቱ ድራማ ስለሚሰራ ነው። ይሄ ግን ድራማ አይደለም፣ ተባላችሁ እኮ ድራማ አይደለም። ልክ ያማከሯችሁ ነው የሚመስለኝ። አንዳንዴ ሳስበው ድራማ ነው ድራማ ነው ስትሉ ያማከሯችሁ ሁላ ነው የሚመስለኝና እኔ እንጃ። እንደነገርኳችሁ እሷን ሊረዳት የሚችለው የልብ ስብራት የደረሰበት ሰው ብቻ ነው ተሰብሮ ያለፈ ሰው ብቻ ነው ቤዛን ሊረዳት የሚችለው። ሲቀጥል ደግሞ የሰውን ሕመም ለመረዳት እኮ ግዴታ ያ ነገር ከኛ ጋር መድረስ የለበትም አይደል? የምሬ ነው። አንድ ሴት ልጅ ልቧ ተሰብሮ ካየን ግዴታ እንደሷ ልባችን ሊሰበር አይገባም፣ ስለሷ ለማሰብ እንደዚህ አይታችሁ መረዳት የምትችሉት ነገር ነው። መልካም ነገር ካልተናገራችሁ፣ ዝምታ ኮ ወርቅ ነው አይደል እንዴ? ዝምታ ማንን ገደለ? በመቀጠል ደግሞ ኤፍሬም እንግዲህ ማርኬም ከዛ ጋር እየተጨናነቀ ነው። ቤዛን ከዚህ ሐኪም ቤት ገብታለች አለ ማለት ነው ኤፍሬም ዝም በል ዝም ብትል ነው የሚሻለው፣ ማለት ነው ማርኬን እና ቤዚን በፍጹም ኮምፒር ማድረግ አችልም። አሁን እሷ ታማለች። ማርኬ ደግሞ በጣም ደስተኛ ነው፣ እያየ ነው፣ ወይኑን እየጠጣ ነው ያለው፣ ሻምፒዮኑን እየከፈተ ነው ያለው ከልጅቷ ጋር ማለት ነው። ምን ሆነ ሰከረ ሰከረ የምትለው ዝም ብሎ እዚህ ጋር መቶ ካሜራ ላይ ስለደቀነ ነው እንዲ። አልሰከረም፣ ምንም የሆነው ነገር የለም። ሲጀመር ቤዚና ማርኬ ሲጣሉ ከቤዚ ላይ ምን እንደሚደርስ ማርክ በደንብ ጠንቅቆ ያውቃል። የእሱን ጥፋት ለመሸፋፈን ነው እንደዚህ ከላይ ከታችን የምትለው። ኤፍሬም እያደረገ ያለው ነገር ጥፋት ነው ብለህ ለመናገር አንገትህን የያዘ? እሺ እኔ ደስተኛ ነኝ በቃ ለማግባት እየተዘጋጀው ነው እያለ ሲያወራ የነበረ ልጅ እኮ ነው። ምንድነው እዚህ ጋር መተህ የምታወራው አንተ? ሲቀጥል ደግሞ ይሄ ሁሉ ነገር የተፈጠረው በአንተ ነው። አንተም ቸኩለ ማርኬም ቸኩላችሁ ትዘልቁታላችሁ ትችሉታላችሁ። ምክንያቱም ነገሮችን ቅድሚያ ብታገናዝባቸው ኑሮ ከዚህ ጋር አደርስን ነበረ። ይች ልጅ ማለት ነው እሷ በተሳሳተ መንገድ ብትሄድም እንኳን አንተ መመለስ ትችል ነበረ በሰዓቱ። ውጥር ውጥር ውጥር እያደረገ ነበር አንተ ራስህ። ሲቀጥል ማርክ ማለት ማለት እራሷ ጥፍቱ ጥፋተኛ ላለመምሰል የሚሞክረው ነገር ማለቃቀስ፣ ልክ እንደ ሴት ማለቃቀስ፣ ጥፋቶችን በሰው መሸፈን፣ እንደዚህ አይነት ነገር ትወዳለ። ይሄ ግልጽ ነው። ከዚህም በፊት ያደረግከው ነገር ነው ማርኪ። እስኪ እናያለን አሁን ምን እንደምታደርግ። እውነት ለቤዛ ፍቅር ካለ አሁን ምን እንደምታደርግ እናያለን። ጥፋቱ የራሱ ሆኖ እያለ ወደ ሰው የሚያላክቅ ሰው ጥፋቱን ይሄ መቼም ሰው ሊሆን አይችልም። የምሬ ነው። አብራችሁ ብትቀጥሉም ራሱ የሆነ ጊዜ ላይ ተነስቶ ልባችሁን እንክት ነው የሚያደርገው በድጋሚ ማለት ነው። ሲቀጥል ዝም ብሎ መታረቅ የለም። መስተካከል ካለበት መስተካከል አለበት። ከቤዛ ጋር ሲጣላ እየሮጠ ሴት ይዞ ማምጣት እሱ እኮ ነው ያስተማራት አደል እንዴ? ከልጁ ጋር መምጣትን እኮ እሱ ነው ያስተማራት። ከሰው ጋር ሲጣላ ነገሩን ቆም ብሎ ለመፍታት መሞከር ሲገባ እየሮጡ ከሴት ጋር መለጠፍ ከሴት ጋር መሽለጥለጥ ያስጠላል። ነገር ከዋለ ካደረ በጣም ችግር ነው የሚፈጥረው። ስለዚህ በራሱ ችግር እየፈጠረ ያለው ማለት ነው። እና አሁን ከቤዚ ጎን ሆኑ እናቴ፣ የምሬን ነው። ይህች ልጅ ወደ ራሷ መመለስ አለባት። በቃ መታረቅም ካለባቸው ማርኬ፣ በስነ ስርዓቱ ውስጥ ተስተካክሎ ጥፋቱን አምኖ በቃ የራሱ ጥፋት እንደሆነ ተናግሮ ነገሮችን በጊዜ ቢያስረዳት ኑሮ ቤዚ ከዚህ ላይ አደርስም ነበረ። በጊዜ ማስረዳት ስላቃተው የሚያስረዳው ነገር ስለሌለ መሸሽን ፈለገ። ሶ አሁን ደግሞ አንተ ከዚህ መጥተህ የእሱን ጥፋት ለመሸፈን እንዳትሞክር ድጋሜ። በእውነት ይሄ ነገር ለቤዚ አይገባም ነበር፣ እግዚአብሔርን አይገባትም ነበር። ለመጀመሪያ ጊዜ ለፍቅረኛዋ፣ ለዛውም ገና አዲስ እየተተዋወቁ እያለ ዲያሪዋን አንስታ የሰጠች ሴት ነች እኮ እች ልጅ። ዲያሪ ላይ እንግዲህ እንደምታውቁት በጣም ብዙ ነገር ነው የምጽፉበት፣ ብዙ ነገር፣ ብዙ ሚስጥር አለው። እች ልጅ ግን በሀቀኝነት አምጥታ ያንን ነገር እንዲያነበው ሰጥተዋለች። ገና ሲተዋወቁ ታዲያ፣ ቤዚ በዚህ ልክ መገፋት ነበረባት? ባፈቀረች መገፋት ነበረባት? አልፈልግም ከህይወቴ ውጪ መባል ነበረባት? ማርክ፣ የምር በጣም ነው የሚያሳዝነው። በጣም ብዙ ሰው ነው ያዘነብ። ሲቀጥል ደግሞ ከዛ ከነበርክበት ሙድ ያወጣችን ቤዚ እንደሆነች አትርሳም። እና አሁንም ቢሆን የምትወዳት የምታፈቅራት ከሆነ ማለት ነው፣ ከዚች ልጅ ጋር ሄዶ መለጣጠፉን አቁመህ፣ ቀጥ ብለህ እንደወንድ ችግሮችን ለመፍታት ሞከር። ከዚህ ጋር እየመጡ ልክ እንደ ሴት ወረኛ መሆን ተሳዳቢ መሆን በጣም ነው የሚያስጠላ። በወንድ ልጅ አያምርም፣ ደስ አይልም።